አሰላሙአሌይኩም ወረህመቱላሂ ወበረካቶ ውድና ውድ የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ይትረፍረፍ ይበልልኝ። ሰበር ዜና ሰበር ዜና እያንመትናል። ዋው ዋው ዋው ብለናል። ማሻአላህ ማሻአላህ። ቡሩክ ሃይሚን እንደሚወዳት አሳያት፣ በእርግጠኝነት ማለት ነው እንደሚወዳት በእርግጠኝነት አሳያት ማለት ነው። ማን ቢሆን ስ ማን ቢሆን ከኢትዮጵያ ወደ ዱባይ እዟት ይሄዳል፣ ለመዝናናት ማለት ነው። ማሻ አላህ አላህ ይጨምርላችሁ ፍቅራችሁን፣ ያማረ የሰመረ ያድርገው ትዳራችሁንም ይሆን ፍቅራችሁን። እውነት ማሻ አላህ ብያለሁ። በነገራችን ላይ አይሚ ትፈራረች ብዬ ነበር ስለማልፈልግ እና አይሚ ነገ ከኔጋ ዱባይ ጠብቋት፣ ከኔጋ ትሄጃለሽ። እኔ ቆንጆ ይኸው መንገዱ ተሰራ ሐዘን ደስታው ሊያቀራ ይኸው በራፉ ወደላለ ጎረቤቶች ጨንበለልና ከንበል ጨንበል ከንበል ጨንበል ከዛም በኋላ እየለም በቃ ወጣ ማለት ነው። ምንም አልፈራውም። ምንም ሲወርድም ሆነ ሲወጣ ያልፈራውም እንደ እንደሚባለው አይደለም ወይ ያስፈራል ምናምን አየሩ ሲገባ አየሩ ሲነሳ ይባላል እንጂ ይቅርታ ይባላል እንጂ ብዙም አይደለም፣ ያን አያስፈራም። እነሱን ደግሞ ወይኔ ልቤ እያለች ነበር ሃይሚ ማለት ነው። እሱም ደግሞ ፈርተዋል፣ ፍርስት ታደርጎታል ፈርተዋል። ለመጀመሪያ ጊዜ ነው እንዲ ቡሩክ ወደ ዱባይ በረራ የምትሄደው። ኢትዮጵያ ላይ ተበቀ በረራ ሞልተዋል። እንዴት ነው አይዱም እንዲ አይዝነኑም እንዲ ወደ ሀዋሳ ምናምን በአሁንም ምንድን ነው የሚባል ሀገራዎች ለምለምደ ምትጎበኘው ሀገር ምንድን ነው? ደብረ ዘይት ነው። ደብረ ዘይትን በረ ነው መቸሩ ብቻ የተዘነክ ነገር ብዙ ሀገራቶች ኢትዮጵያ ላይ ኢትዮጵያ በበረራ አለ። እና አይዱም ይመስለኛል አይወጡም ይመስለኛል፣ በጥያራ በአየር ማለት ነው። እና እንኳን ደስ አላችሁ። ሙቀቱ እንዴት ነው ዱባይ? ይሄው በቁምጣ በሾርት ቁምጣ፣ ሁላቸውም በሾርት ቁምጣ ነው። የሷም ሾርት ቁምጣ ነክ ነገር ነው። ቀሚስ ናት ያው ሾርት በሏት። እሱም በሾርት ቁምጣዎች ዘናፈታ እያሉ እየተዝናኑ ነው ማለት ነው። ማሻ አላህ ወላሂ እውነተኛ ባል እንዲ ነው እንዴ፣ ብሩክ ማለት ነው። አላህ ይጨምርልክ ፍቅራችሁን ያ ጠበቅ ያደርግላችሁ። እንደው ፍቅራችሁን ላላ አታርጉ እና በጣም እወዳታለሁ። እኔም በጣም ሚሁንቼ ብቅር ጋራከ እድጋ ተባይለ ደስ ይለኛል ሊሃይሚ ማለት ነው። እሱም ደግሞ ማሻአላህ አላጀምርልክ እውነተኛ ፍቅር ማለት እንዲህ ነው። እውነተኛ ፍቅር እንደና አብረሽ እና እንደና ፍቅር አንዴ ወደዚህ ገደም አንዴ ወደዚህ ዝቅ የለም። አሁን አብረሽ ማነው ይሄ ይሄ ማነው ስሙ ስሙ ስሙ ጠፋብኝ፣ ሄደብኝ ሰውን የ ሃይሚ ባል ብሩክ ማሻአላህ ተበረከላ። በጣም ደስ ብሎኛል። ብሩክዬ፣ በርታ በርታ። አንድ ቪዲዮ አለ ቀንጨ ባርጌ፣ እዛ ላይ አስገባላችኋለሁ ማለት ነው። በጣም ደስ ይላሉ። ዋው! እንግዲህ በሰላም የምትመለሱ ያደርጋችሁ። ካልሆነ እዚያው ዘላቂ ሆናችሁ ስራችሁን እየሰራችሁ ሆ ቁጭ በ በዛ ዱባይ ላይ እየተዝናናችሁ ስ እስከ አንድ አመት ዘነፈተ ብሎ ዘና ፈታ እያላችሁ ሰሩ። ማለት በነገራችን ላይ ቢልዲ ቪዲዮ መስራት ካቆምኩኝ ምን ዘማን ምን ዘማን ነው፣ እዚ ለመጀመሪያ ጊዜ ነው። ላይክ ላይክ እያደረጋችሁ አበረታቱ ነ የጀማ ተለካይረ እና ሀይሚን ዋው በሉ፣ ማሻላ በሉ። በሰላም ወስቶ አላ በሰላም ይመልሳቸው። እዛ ምንኖራለን፣ ምርጫችን እዚያ አድርገናል የሚሉ ከሆነ የመቻችሁ ፈታ ዘና በርቆቅ እያላችሁ ዱባይ ላይ ተዝናኑ ወላሂ፣ ሀይሚ አራብ ነው የምትመስለው። አሁን ሀይሚ አራብ፣ እሱም እንደዛው ቀይ ነው። ሁላቸውም ቀይ ስለሆኑ በጣም ያምሩባቸዋል ብዬ ነው አምገምተው። ማሻአላህ ብያሉ ወንዶች ላይ፣ ሱብህ እየደረሰ ነው። ሰላት እየደረሰ ነው። ማሻአላህ ብያሉ። ለማንኛውም በርቶ ጠንክሮ ፍቅራችሁን ይጨምርላችሁ ይጨማምርላችሁ። አየሩን ደግሞ ድጋሚ ወደ ኢትዮጵያ ስትመለሱ ደግሞ ትለማማዶት አላቸው። ምንም ማለት አይደለም። አብሽሩ፣ አይዟችሁ። ላይክ ሼር፣ ሰብስክራይብ አድርጎ አበረታቶንላቸው ለወዶች